ስለዚህ ልሽ በሰፈሩት ቁና መሰፈር አይቀርም እና ዛሬ ሳሮን የእጇን አግኝታለች። ስራውላ በጨለማ ወደ ቤቷ በምትመለስበት ሰዓት የመታፈን አደጋ ደርሶባታል። ይህን ያደረሰባት ሚኪ ነው። ሚኪ እንግዲህ አጎቱ ሞቷል። ታዲያ ወደዚህ ቤት የመጣውም ሊበቀላት እንደሆነ አሁን ከድርጊቱ መመልከት ይቻላል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች፣ እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይዛ እያልኩኝ ዛሬም የህይወት መንገድ በክፍል 47 ተከስተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሳሮን ከስራ ቦታዋ ውላ በምትመለስበት ሰዓት ሚኪ ጠብቆ አፍኖ ይዟታል። ታዲያ መሬት ላይ በመጣል መረጃውን ከቦርሳው አውጥቶ ይወስደዋል። ይህንን በንቃት ስትከታተል የነበረችው ሩትም በማስፈራራት መረጃውን እንድትቀበለው ታደርጋለች። ሚኪ መረጃውን ይዞ እየሄደ ባለበት ሰዓት ሩት የላከችው እንደሆነ ገብቶታል። ለምንድን ነው በመንገድ የምትገቡ? ሩት ግን እያለ እያለነበረ ሚኪ ሳሮንም ከወደቀችበት እንደምንም ተንገዳግዳ ወደ ቤት ትመጣለች። እያነከሰች ነበረ። እንዲሁኝ እያያችውኝ ለምንድነው ነው ዝም የምትሉኝ እያለች ነው። ዳዊትም አሁንም እያስመሰልሽ ይሆናል በማለት ይነግራታል። ሳሮንም እያነከሰች ወደ ውስጥ ትገባለች። እያነከሽ እኮ ነው ታውቆሻል፣ ግን ይላታል ዳዊት፣ ይህም ፌክ ይሆናል። እሽ በቃ ልደግፍሽ፣ አለች ህይወትም። ከተቀመጠችበት ተነስታ አይ ከእናንተ ምንም አይነት እርዳታ አያስፈልገኝም፣ ምክንያቱም እናንተ ስለማታምነኝ አለች። ሚም ማነው እንደዚ አይነት ጉዳት ያደረሰብሽ እያለ እየጠየቃት ነው። አንተ ተከትለኝ፣ ወደ መኝታ ክፍል እንዳትመጣ ማየት አልፈልግም በማለት ገልብጣ ወደ ውስጥ ትገባለች። ሚም ታዲያ ይህም የኔ ጥፋት መሆኑ ነው እንደዚህ የምታኮርፈኝ? እያለ ነው። ለቤቷ አኮነህ ሳሮን ደግሞ የመጣችሁ ተደብድባ ነው፣ ግባና ጠይቃት እያለው ነው። እህትና ወንድም ግን ጸባያችሁ ግራ አጋባኝ አለ ሳሚም። ህይወት ማን ይሆን ይህንን ሊያደርግ የቻለው ምናልባትም በእኔ ምክንያት ይሆን እያለች ራሷን እየወቀሰች ነው። ዳዊትም አይ በስራ ምክንያት በዙሪያዋ ብዙ ጠላቶች አሏት። ስራዋን እንድትተው ደጋግሜ ብጠይቃትም፣ እሷ ግን ስራዋን ለመተው ፈቃደኛ አይደለች። ምናልባትም በዚህ ከቀጠለ ለህይወቷ አስጊ ነው። ወይም ደግሞ በር ላይ የሆነ ካሜራ ካልገጠምን ጠላታችን ማን እንደሆነ ማወቅ አልቻልንም እያለ ነው ዳዊት። ታዲያ በሰላም አትደሩ ተብለናል እንዴ? እያለች ህይወትም ብቻዋን እየተከዘች ነበር። ህይወትና ዳዊትም በመኪና በሩት ወጥታ አለመመለሳቸው እያሰቡ ሳለ ሁለታቸውም ተከታትሎ ይመጣሉ። ይኸው አንደኛው ጎረምሳ አታምሽ፣ እዚህ ሰፈር የሚፈነክታለ ለምንድን ነው ግን? ይኸው ሳሮንም ተደብድባ ነው የመጣችሁ? እያሉ እያወሩ ነው። ምናልባትም እኮ እያስመሰለች ይሆናል አለች ሩትም ሩትም ትም በአሁኑ እንኳን የምር ጉዳት እንደደረሰባትና እያስመሰለች እንዳልሆነ እየነገረቻቸው ነበረ። እሰይ አለች ሩትም ሩትም ለምን እሰይ ትያለሽ? ታውቆሻል። ግን ያልሽ እኮ እሰይ ነው ሮይትም አንቺ ግን የዚህን ያክል ለምንድን ነው የጠገብሽው? እህትሽ ስለሆነች ልታከብሪያት ግድልሻል እያለ እያስጠነቀቃት ነበር። ህይወትም ሩት ትክክል እንዳልሆነችና እንደዛ አይነት ቃላት መናገሯ ስህተት እንደሆነ እየነገረቻት ነበረ። ሩትም ወንድሟን ይቅርታ ጠየቀች። ሁለተኛ እንዳይደገመሽ በማለትም አስጠነቀቃት። ታዲያ ህይወትም እራት ትበላላችሁ በማለት ነገሩን ለማስቀየር እየሞከረች ነበረ። የሙያሽ አድናቂ ስለሆንኩኝ በሚገባ እራት መብላት እንፈልጋለን አለ ሚኪም። ዊት ግን ጥሩ ስሜት አልተሰማውም። ምክንያቱም ከሚኬ ጋራ ያላቸው ቅርርብ ወደ ፍቅር እያመራ ስለሚመስለው እሱም ስለሚወዳት በዚህ ምክንያት ቅሬታ ተሰምቶታል። ሩት ከሚኬ ያስወሰደችውን መረጃ ይህን ነበር እንደምትፈልገው? ለምንድን ያስደበደብሽኝ? አለ ሚኪም። ነካደል እንዲ ያደረገህ ምን ታካብዳለህ? ለማንኛውም ግን ወረቀቱ ምንም አዲስ ነገር የለም ይህን ነበር እንዴ ስትፈልግ የነበረው? ለማንኛውም ግን ከሳሮን የምትፈልገው ግልጽ ጉዳይ ልትነግሬ ትችላለህ? ዝም ብለሽ ወረቀቱን ስጭኝ ይላታል። ወረቀቱንም ትሰጠዋለች። ይህም ወረቀቱን ቀይረሽዋል እያለ እሷን እየተከራከራት ነው። ለምን እኔ ቀይረዋለሁ? ሳሮን ቀላል ሰው መሰለች እንዴ? ይልቅስ አንተ ምን ፈልገህ እንደመጣህ ልትነግሬ ትችላለህ? እያለችው ነው ሚኪም ስለ እኔ ተይውና አንቺ ግን የጀመርሽውን መንገድ አቆሜ እባክሽን ትጎጃለሽ እያላት ነው። ለምንድነው ግን ደጋግመህ እንደስ የምትለኝ ስለ እኔ ልብህ ይመታል ማለት ነው? በማለትም ትጠይቀዋለች። እሱም አሁንም እንደሚወዳትና እንደሚያፈቅራት እየነገራት ነበር። ሩት አሁን ላይ የሱን ፍቅር የምታስተናግድበት ጊዜ ላይ እንዳልሆነችና የገባችበት ዓላማ እንዳይበላሽባት ደጋግማ እያስጠነቀቀችው ነው ኪም ሌላው ቢቀር ከደብረ ዘይት አዲስ አበባ አንችን ብዬ እንደምመላለስ ረስተሾና ዘንግተሾ ነው እባክሽን ፍቅራችንን አድሰን ወደፊት እንቀጥል እያላት ነው እሷ አሁን ላይ ይህንን ነገር የማስተናግድበት ጊዜ ላይ አይደለውም በማለት ገልብጠው ትሄዳለች ሚም ማታ ምንድነው የገጠመሽ ምንድነው የሆንሹ እያለ እየጠይቃት ነው እንደዛ አይነት ነገር እኮ አንተንም ገጥሞ ያውቃል ስለዚህ አዲስ ነገር አይደለም አለችው እንደዛ ቢሆንማ ስልክሽንም ይወስዱት ነበረ እባክሽ የጀመርሽውን ጉዞ አቁሜ ዛሬ ደበደቡሽ ማለት ነገ ለሕይወትሽ አደጋ እንደሆነ ልታስብ ይገባል እያላት ነው። ሳሮንም ታዳምን ችግር አለው የስሙላ ሀዘን መቀመጥ ነው እያለች እያሾፈች ነው። አንተም ባል ብዬ መኖሬ እጅግ በጣም ያበሳጫል። ለመጀመሪያ ጊዜ የተዋወቅንበት የፍቅር ግንኙነታችንም ያንን ቀን ረግማለሁ እያለች ነው ታሚም አውቃለሁ እንደ በደርጉሽ ደግሞ ለዚህ ይቅርታ ጠይቃለሁ። ህይወት ምንም የምታውቀው ነገር የለም። እኔና አንቺም ባለትዳር መሆናችን አታውቅም። እባክሽ እሷን ስታሰቃያት ማየት አልፈልግም እያለ ነው። እኔም ከምንም በላይ የሚያበሳጨኝ ለእሷ ጠበቃ የምትቆምላት ነገር ነው። በማንኛውም ግን እስካሁን ላደረግከው ሁሉ ዋጋ ትከፍልበታለህ እያለች እያለች እየተበሳጨችና እየተሳደበች ክፍሉን ለቃ ትወጣለች። ዳዊት ከእናታቸው በር ህጻን ልጅ ተጥላ እንደተገኘችና ተጨማሪ እህት ስላገኘ ደስ እያለው እየነገራቸው ነበር። ለነሚኪ ታዲያ በዚህ ዘመንም የሚጥል አለ እንዴ እያሉ እየተነጋገሩ ነው። ምናልባትም የአዲስ ነገር አይደለም፣ ሳሮን ስታወራ ሰምቻት አለው አለች ሩትም። እንግዲህ ልጅቷን የወሰደቻት ሩት ናት፣ ከአያቷ ቤት ማለት ነው ህፃኗን ያስቀመጠቻት ወይትም እናታችን የልጅልጅ ማየት ፍላጎቷ ነበረ። እንግዲህ አንዳችንም አልተሳካልንም። ነገር ግን ህፃኗ በራችን ላይ ተገኝታለች። እንደውም ዛሬ ለምን ሄጃ ላያትም? ሩት ተነሽ በማለት ሩትንም እንድትነሳ እየጠየቃት ነበር። ሩትም መሄድ እንደማትፈልግ ትነግረዋለች። ሁሉ ጊዜ ስጠይቅሽ አልሄድም ነው የምትኝ ግን እማየን ለማየት አትፈልጊም ማለት ነው። አሁን በድንገት ተነስተሽ እንሄድ የምትለኝ እኔ አልፈልግም። ይልቁንስ ሳሮን ልጅቷን አመጣት አለው። እያለች ስለሆነ እንዳታመጣት አደራ እዞ ትቆይ አለችው። አይ ህፃኗ ትክክለኛ ሰው አግኝታለች አለሚኪም ዳዊትን በበኩሉ እማያሁን እንደውም ልጅ ትፈልግ ስለነበረ ህፃን ልጅ ስላገኘች ደስ ብሏታል። ስለዚህ የፈለገ ቢሆን ለሳሮን አትሰጣትም እያለ ነበር ዳዊትም ሩትን እንሂድ በማለት ማስጨነቁን ተያይዞታል። ሩት ምን ማድረግ እንዳለባት ግራ ገባት። ታዲያ ህይወትን አነጋግረት ልመለስ ብሎ ወደ ውስጥ በሚገባበት ሰዓት አሁን እስኪ ምን ታደርጊ፣ የውሸት መጨረሻው ይሄ ነው ሞለ ዳዊት የታመምሽ አስመሳይ አላት። ሳሮን ኮልቸር ላይ በማስመሰል ከተቀመጠች በኋላ በትክክልም ህመም ቢፈጠር ማንም ሰው የሚያምንህ የለም እያለችው ነበር። ታዲያ ሲጨንቃትም ዳዊት በሚመጣበት ሰዓት እሷን በመያዝ የታመመች በማስመሰል ማቃሰት ጀመረች። ዳዊትም ተደናገጠ። ምን ሆነች ነው? ምን ገጠመች? እያለ እሷን እያባበላት ነበረ። አየህ ሰዎች የማይፈልጉትን ለማድረግ ጥረት በምናደርግበት ሰዓት ደማቸው ከፊልና ጭንቀት ይይዛቸዋል አለሚኪም አሁን በቃ እኔ እናንተ እንውጣ፣ እሷ ነፋስ ትቀበል እያላት ነው። ለምን እናቴ ጋኮሎ ወስዳት ነው? አይታየህም እንዴ? እንደዚህ ሆና ታማ እያያት እንሂድ የምትላት ለምንድን ነው? እያለው ነበረ። በመጨረሻም ማስታገሻ ገዝተን እንምጣ፣ እሷ እዚህ ትቆየን በማለት ሁለታቸው ተያይዞ ይወጣሉ። ህይወት ወደ ሳሎን በምትመጣበት ሰዓት ሳሚና ይተዋለች። ታዲያ ወደ ውስጥ ልትመለስ እየሞከረች ነበረ። ኔስኬ ከምንጊዜውም በላይ አይኔ ማየት አስጠልቶሻል፣ አሁን ግን የምናወራዋለን በማለት ወደ ሳሎንም እንድትመጣ ያደርጋታል። ታዲያ ሳሮን ከምንጊዜውም በላይ ጨካኝ ሆና ያየሁበት ጊዜ የለም፣ አሁን ግን አንቺን ለመጉዳት ደጋግማ ስትናገር ሰምቻታለሁ። ከምንም በላይ ልትጠነቅቂያት ይገባል እያላት ነው። ሞትም አሁን ላይ ተስፋ እንደቆረጠችና ሞት እንኳን ብትፈርድባት በጸጋ ለመቀበል ዝግጁ እንደሆነች ለሳሚ እየነገረችው ነበረ። ምናልባትም እንኳን ልጃችን ብናገኛት ለእናትነት ታስፈልጊያታለሽ ባክሽን የምነግርሽን ስሜት ድርቅ አትበይ እያላት ነው ታዲያሷም ሳሚ ከረፈደን ቢሆን ለሰዎች መጨነቅና ማሰብ ስለጀመርክ እጅግ በጣም ደስ ብሎኛል። ለማንኛውም ግን አሁን እኔ ህይወት ተስፋ ስላስቆረጠችኝ ምንም ነገር ቢመጣ ለመቀበል ዝግጁ ነኝ አለችው። ሳሚ ለጥፋቱ በጣም ተጸጽቷል። እኔን የፈለጋትን ነገር ማድረግ ትችላለች። አንቺ ግን በእኔ ምክንያት ስትጎጅ ማየት አልፈልግም እያላት ነው። አይ ስለ እኔ አትጨነቅ አለችው። እንግዲህ ከዚህ በላይ በጥብጫ እልግትሽ አለ እየተናደደ። ሚኬ ከወደ ውጭ ሲመጣ ሩትን በደላይ ያገኛታል። ተሻልሽ ወይ? ድሮም ኮ አልታመምኩም፣ ያንተ ውሸት ታሪክ ነው። ምን ነው ከደው ስላስመለጥኩሽ ነው ይህንን ክሬዲት ለማሳጣት ነው እንደዚህ የምትዩ እያላት ነው። ሩትም ቀጠለች። ስለሞተው አጎትህ ገዳዩ አልተገኘም ወይ እስካሁን? እንዴት? ስለሞተው አጎቴ ልታውቂ ይቻለሽ? አንተ ብቻ አይደለም የምትሰልለኝ እኔም ሰልላለሁ እያለችው ነው። ታዲያ በወሪያቸው መካከል ወይ ነይ ጧ ብሎ አስፈራርቷታል። እንግዲህ ከዚህ በፊት በነበራቸው የፍቅር ግንኙነት ና መቀራረብ የሩትን ጸባይ ጠንቅቆ ያውቃል። አይጥ በጣም ትፈራለች። በዚህ ምክንያት ተደናግጣ ከሱ ላይ ትጠመጠምበታለች። ጥንጅም የሚያፈቅራት ሩትን ስለተጠመጠመችበት ይህ ምቹ አጋጣሚ የፈጠረለት መስሎታል። እየደባበሳት ነበረ። ከዛም በአንተ ቤት ሙድያ ያስገቢ ነው በማለት ትወረውረዋለች። ይህ ጠረን ናፍቆ ነበር ይላታል። እረ ሚኪ፣ ጭራሽኔ እናንተ የፍቅር ግንኙነት እንዳለን ማንም ማወቅ የለበትም እያለች አሁንም እያስጠነቀቀችው ነው አሁንም አይጥ ትፈሪያለሽ ወይ እያለ እየጠየቃት ነበር። ደነዝ የኔን ጸባይ ታውቀው ይለ አለችው። እውነትም ደነዝ ነኝ። እዚህ ቤት መገናኘትም አልነበረብንም። አሁንም አንቺን አስባለሁ። ቀሽም ነኝ በማለት በንዴት ወደ ውስጥ ይገባል። ሩትም እሽን የምላደርግ ከፍቅሬ ይልቅ ቤተሰቦች የመረጥኩ እያለች ለገባችለት አላማ መታመን እንዳለባት ከራሷ ጋራ እየተነጋገረች ነበር። ህይወት ምግብ አቅርባ የበላች ባለችበት ሰዓት አጅሪ ሳሮን ትመጣና እኔ ከየትም ደም ተፍቻ ያመጣለሁ፣ አንቺ አጣፍጥሽ ትበያለች በማለት አንስታ ቆሻሻ ውስጥ ትከተዋለች። እንደውም አንቺ ከምትበይው ቆሻሻ ቢደፋ ይሻላል። አሁን እርቦኛል፣ ምግብ አምጪ። ለነገሩ አንቺ የሰራሹ የዶሮ ፍትፍት ምኑን የጣፍጠኛል? እያለች ወደ ውስጥ ትገባለች። ህይወትም በረንዳ ላይ ቁጭ ብላ እያለቀሰች ሳለ ዳዊት ከውጭ ይመጣል። ምን ሆነሽ ነው እያላት ነው። ሽንኩርት ስከትፍ አቃጥሎኝ አይመስለኝም። እንደ ጀማሪ ባለሙያ ሽንኩርት ስትከትፊ ዓይንሽ የሚያለቅስ እንዴት ሊሆን ይችላል እያለ እሱም አላመናትም ነበር። ለማንኛውም ልብስ ቀይሪና ነፋስ ተቀብለን እንምጣ እያላት ነበር ዳዊትም። ሩት ሳሎን በተቀመጠችበት ሳሚ ይመጣና አዲሱ ልጅ ተመቸሽ አይደል እያላት ነው። ደግሞ ምን ማለት ነው አንተ? ምንም አይደለም ሳሮንን ይጣልብህ እያለች ሳለ ሳሮን ወደውኑ ትመጣለች። ምን እያላችሁ ነው? አይ ስለ አንቺ ደግነትና የዋህነት እየነገረ ነበር አለች አትሩትም። አረ እንደዛ ነው እንዴ? እኔ ደግሞ እኮ እያማችሁ ይመስሉኝ። አይ ስለ አንቺ ምን የሚታማ ነገር አለ? ታሚም አንችን በመጥፎ እረምን በወጣሽ እያለ እያሾፈ ነበር። በቃ ባልና ሚስት ብቻችሁን ልተዋችሁ እኔ ወደ ውስጥ ልግባ በማለት ተነስታ ትሄዳለች። ሮንም ጭራሽ እህቴ ጋር ማማት ጀመርክ አለችው። እኔ እንደሚታየኝ ቡና የለም፣ ቡና ሲኖር ነው ሀሜት ያለው በማለት ትቷት ይሄዳል። ዳዊትና ህይወትም ተዝናንተው በሚመለሱበት ሰዓት በር ላይ ገዳ የሚል ወረቀት የተጻፈበት ተንጠልጥሎ ተመልክተውታል። እንግዲህ ይህ ወረቀት ለሳሮን መልዕክት መሆኑ ነው። እንግዲህ የዛሬው ቪዲዮ